አላቅም ግን አባቴ የሆነ ነገር ውስጥ ነው እየተሰማው ነው መሰለኝ። ስደሰትም ስከፋ የሚደውልልኛል። እንዴት አይሰማቸው አባትሽ አደሉ? እሱስ ልክ ነህ። በቃ የደረ ተመቸሽ? አንዳንዴ ቁፍራሹ ላይ የሚተኛል። አንተን ነዋ። እናኔም ላርግ እንዲህ በአንዱ ብቻ በኩል እየተኛሽ ኮ ደረቴና ጉድጉድ እንደውም ከም በኋላ እርቀቴን ጠብቄ ነው ሽምታ። ወዴት ወዴት? ክፉ ልማድ ካስለመዱ በኋላ ማ ንቅንቅ የለም። እና ነገሩን ስናገር ደግሞ አትፍረዱብን እ ቆይ ምሩ እስኪ አንድ ነገር ንገሪ ኪራ አያሳዝንሽም? ስለምናዝንለት ኮ ነው። ማን ነግረው? ልጁ እንደ ጅል ሰክሮ ካፌ ቴራስ ላይ ቁጭ ብሎ ብርድ መጠጣቱ አያሳዝናችሁ? መቼስ ከእናቱ መታመም ይሄ የተሻለ ነው። እቴቴ ምን ነች እቴቴ? ካንሰር ታማሚ ነች። ይህን በፍጹም አላምነ ጽናትም ኪራና ሴት ልታጋባቸው የነበረው የቴቴን ህልም እውን ለማድረግ ነበር። እሷም አሁን ባለበት ሁኔታ አላገባ ብትልም ግን የህልዋ ነገር ሆነና አልተለያዩ። ቆይ ማን የነገራችሁ? ጋሻ ነው ለጽናት የነገራት። እስኪ በእሷ ቦታ ሆነ አስበው ምን ታደረግ ነበር? ተነግረው ነበር። አየ እንደዚህ የፈረዳችሁባት ጽናት ይህኑ ሁሉ ጉድ ነበር ይዛ የነበረችው። እስኪ አንዳንዴ እንኳን በሰው ላይ ለመፍረድ አንቸኩል። ከማንም በላይ ጽናት ናት ሺ ለኪራ የምታስብለት። ራ ጽናት የደበቀች ነገር አለ ብሎ ጠርጥረዋል። ሳኒን ካፌ ጠርቶ ስለ ጽናት የደበቀችውን ነገር እንድትነግሬ ነግሬ ብሎ ሲጠይቃት ሳኒ ግን ፈቃደኛ ሆና ልትነግረው አልቻለችም። ናሆም የተደበቀው ምስጢር ምን እንደሆነ ደርሶበታል። ምሩን ሲያፋጥጣትና ለምንድነው የማትነግሪው ሲላት፣ ምሩ ሁሉንም ነገር ነግረዋለች። ሰላም፣ ጤና ይስጥልኝ ውድና የተከበራቸው የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፈ ይበል እያልኩኝ ዛሬም እንደተለመደው ተወዳጁና አስተማሪ በሆነው በጽናት ድራማ ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ናሆሜም የኪራ እናት የካንሰር ታማሚ እንደሆነች አው አውቋል ምናልባት የኪራ ጓደኛ እንደመሆኑ አንጻር ምን አይነት ውሳኔ ይወስን ይሆን? ይህን ነገር ከሰማ በኋላ ነሆሜ እኒም አጥብቆ ጠያቄ የእናቱን ሞት ይረዳል ትላለች ጽናት። ለኪራ አባት ቃል የገባሁትን ቃል ማፍረስ አለብኝ ብላ ስጠይቀውም የኪራ አባት ግን ፈቃደኛ አልሆነም። ጽናትም ከኪራ አባት ጋር ተደብቃ እያወራች ይህን የስልክ ንግግር እያረገች እያለ ኪራ ደርሶባታል። ናሆሜና ምሩም ቁጭ ብለው በጧቱ ስልክ ተደወለ። የደወለችውም የናሆሜ እናት ነበረች። ሄሎ ማዬ፣ እንዴት ነሽ ብሎ ሰላምታ ከተቀያየሩ በኋላ ልጅ አምጡ፣ ልጅ መውለድ አለባችሁ እያለች ትለዋለች። ናሆሜም እናቴ፣ ተረጅኝ። አሁን ልጅ የምናመጣበት ጊዜ አይደለም። ቀስ ብሎ እኮ ይደርሳል። የኔ ፍላጎት ቢሆንም የምሩ ፍላጎት ግን አይደለም እያለ ቀስ ብሎ እናቱን ለስለስ ባለ መንገድ ይነግራታል። ማዬ እባክሽ ተረጅኝ፣ እኔም እኮ አይኔም በአይኔ ማየቱን ጠልቻ አይደለም፣ ይላል። ይህን የሰማችው ምሩም ከመኝታዋ ብድግ ብላ ቀና ብላ እያዳመጠችውም ነበር። ናሆምም ልጅም ለመውለድ አሁን ዝግጁ አይደለንም፣ ሳንጋባማ ምንም አይነት ልጅ አይመጣም። አረ ደግሞ እኔ ነኝ ልጅ መውለድ አልችለው፣ ይላታል እናቱ የምሩን ደካማ ጎን ወይም የምሩን ልጅ እንደ ማውለድ እንደማትችል የልብ ህመምተኛ እንደሆነች፣ ይህን ለመደበቅ እኔ ነኝ ልጅ መውለድም አልችለው ይላታል እናቱ። ይህን የሰማችው ምሩም ናሆሜ፣ አተዋሽ በእኔ ምክንያትማ ከቤተሰቦችህ እንድትጋጭ አልፈልግም ትላለች ምሩም። ናሆሜ፣ በጣም ይቅርታ፣ የቤተሰቦችህን ፍላጎት እያሟለሁለ ስላልሆነ በጣም ይቅርታ ትለዋለች። ናሆምም ምሩ ይሄኮ የፈጣሪ ስጦታ ነው ወይም ከፈጣሪ የመጣ ነው። ስለዚህ በተሰጠንና ባለን ነገር ፈጣሪን እያመሰገን መኖር አለብን። ሲቀጥል ደግሞ እኔና አንቺ ጸሎት ካደረግን የማይመጣ ወይም የማይሆንበት ምክንያት የለም ይላታል። እያለም ያጽናናታል። አትጨነቅም ይላታል። ጽናትና ኪራም በተኙበት በጠዋቱ ስልክ ይደወላል። ኪራም ለጽናት ስልክሽ እየጠራ ነው ይላታል። ጽናትም ስልኩን አየችው እና ድንግጥ ስላለች ምን ወደ ነገጥሽ? አንሹ እንጂ ይላታል። ኪራም አንሹ እንጂ ይላታል። አባቴ እኮ ነው ትላለች። እኮ አንሹው ሲላት፣ ጽናትም ወይ ዘጋ እኮ ትለዋለች። ኪራም ታዳ መልሰሽ ደውያ አባትሽ እኮ ናቸው የደወሉት፣ ስለዚህ መልሰሽ ደውይላቸው ይላታል። ጽናትም ለአባቷ ደወለች እና ሰላምታ ከተለዋወጡ በኋላ ድምጽሽ ምን ሆኖ ነው ምናምን ይላታል አባቷ አረ፣ ደህና ነኝ። ያው ትንሽ ስራ አልመች ብሎኝ ነው፣ ወይ ስራ አድከማኝ ነው ስትል፣ ኪራ ደግሞ ምን ማለትሽ ነው ይልና ከመኝታው ቀና ይልና፣ ስራ አትበይ ትምህርት በይ እንጂ ይላታል። ያው ስራ ማለት ነው ትላለች። ማለት ስራ በላ መጀመሪያ፣ መጨረሻ ላይ ደግሞ ኪራ ትምህርት በይ እንጂ ሲላት የምትናገረውን አታውቅም፣ ብቻ እየተረበተበተች ትምህርት ከትምህርት ጋር ስለሆነ ነው ምናምን ትለዋለች። ኪራም አንቺ ልጅ ከኔ ጋር ስትሆኚ ልብሽ ጠፋ እንደ እያላትም ነበር። ኪራም እየቀለደ በቃ ይሄ ደረት ተመቸሽ አደል፣ አንዳንዳይም እኮ መሬት ላይ አንዳንዳይም ፍራሽ ላይ እኮ ይተኛል ይላታል። አሀ ነው እንዴ ትለዋለች። አሁና በአንድ ጎን እኮ እየተኛሽ ይህን ደረቴን ከአንድ ወገን አጎደጎድሽው ይላታል። እንደዛ ከልክማ ርቀቴን ጠብቄ ነው የምተኛው ከዚህ በኋላ ትለዋለች ኪራም መጥፎ ልማድ ወይም ደግሞ አጉል ልማድ ካስለመዱ በኋላማ ንቅንቅ የለም ይላታል። ምሩም ወደ እናቷ ደውላ እንደንሽማዬ ደህና ነሽ ወይ ትላለች። ናሆሜ ከእናቱ ጋር ያንን ነገር ካወራ በኋላ ትንሽ ደብሯት ነበር ምሩ። ማሚዬ እኔ በጣም ደህና ነኝ፣ ሰሞኑን ግን ትንሽ እየከፋኝ ነው፣ ብቸኝነት ስሜትም እየተሰማኝ ነው ትላታለች ለእናቷ ። ኧረ እነ ኪራ ምንም አላደረጉኝም እንደው ዝም ብዬ ነው ትላለች። እሺ በቃ እማዬ፣ በኋላ ወራሽ አለው ብላም ስልኩን ዘግተዋለች። ናሆም እና ኪራ ካፌ ውስጥ ናቸው። ናሆሜም ኪራን ጠርቶት ነበረ። ኪራም ምንድነው አንተ በጧቱ እንደዚህ አጣድፈጠራሃኝ? ይለዋል። አይ ከቤት መውጣት ፈልጌ ነበር ይላል ናሆሜም። ኪራ አንተ ናሆሜ፣ እኔን አትሸውደኝ፣ እኔ እኮ ኪራ ነኝ ይለዋል። ናሆምም በንዴት ሆኖ እማዬ ናት፣ እባክህ ይለዋል። እምናምን አለች ሲለው ልጅ አምጣ እያለችኝ ነው ይላል ኪራ ደግሞ ታዲያ ውሰድላታ ይለዋል ናሆሜም እባክህ አትቀልድ ኪራ ለምሩም እንደዛ ሳትላት አትቀርም ይለዋል ኪራም እኔ መልክ ቅና ታዲያ ወይ ይምሩ እንደሚያማትና ይምሩን ችግር በእነት ብትነግራት አይሻልም ወይ ይለዋል ናሆም እንደዛማ አይሆንም በጭራሽ ይላል ኪራ ደግሞ ካልሆነ እኔ አናግራታለው ይለዋል ናሆሜም አንተን ከሰማችማ እሺ ይለዋል ምሮም ይህንን ስልክ ስናወራ ከማየጋ ይህን ነገር ስለሰማች በጣም ደብሯታል ይለዋል። ኪራም አይዞ ያልፋል እያለ ያዝናናዋል። ናሆምም ካለሆነ እስኪ ሄጅ አያታለሁ እናቴን ይላል። ሰናይትም ወደ ምሩ ቤት ትሄዳለች። ምሩም ልጅ በአለመውለዷና በህመምተኝነቷ ተጨንቃ ትገኛለች። ይህን ጭንቀቷን ሁሉም ለሰኔ ተነግራታለች። ሰኒም እንደዚህ ማቶኝ ምሩ ትላታለች ምሩም ምን ላድርግ ፍቅራችን እንኳን ሳንጠግብ ወይ ፍቅራችን ሳንጨርስ እንኳን ይሄ ነገር ገጠመን ትላለች ምሩም ጽናት የገባችበት አጣብቂኝ ገናሁን ነው የገባኝ ትላለች ሰኒ ደግሞ ምሩ ምኑን ከምን ነው የምታቀላቅለው ትላታለች ቤተሰብን ላለመለያየት ብላ ነበር እኮ ባለፈው እንደዛ ስታደርግ የነበረው ገናሁን ተረድፋት ትላለች ምሮ። የናሆም እናት ደግሞ ልዩ ናት። የልጅ ልጇን ለማየት በጣም ጓጉታለች። ታዲያ ካልሆነ ብን ብዬ ወደ ሐዋሳ ሊሄድ እንዴ ትላለች ሳኒም እንደዛማ አይሆንም። ምሩ ግን አሁን ነው ወይም እንደዚህ ስታደርጊ ነው ናሆሜንና ቤተሰቦቹን የምትጎዳቸው ትላታለች። ኪራም ወደ እናቱ ጋር ይደውላል። ከዛም የስልክ ልውውጥ ካረጉ በኋላ ወይም ሰላምታ ከተቀያየሩ በኋላ አባቴ ንቆ ባለፎቹን አሞት ነበር እንዴት ነው ይላታል እሷ ከረፈደ ወይም ከቆየ በኋላ ነበር የሰማችውና፣ ምንድነው የምትነግረኝ በህመሜ ላይ ሌላ ህመም ትለዋለች። ኪራም አሞሽ ነበር እንዴ ይላታል። አያቴ እንደናት ግን ይላታል። ደህና ናትም ምናምን ትለዋለች። አይዞሽ፣ ይሻላታል፣ አትጨነቄ ይላታል። አይ እናቴ ያን ጊዜ ብትሰሚ ማ ትመጪ ነበር፣ አሁን ከረፈደ ሰምተሽ ነው ይላታል። ኪራም እስኪ ጽናትን ለያት ብሎ ወደ ኪችን ይሄዳል። ኪችን ሲያገኛት አንቺ ልጅ ኪችን መዋል ለመደብሽ አይደል? ይላታል። እኔ ኮ ሳሎን መጥቼ ነበር ሳይህ ተኝተሃል ስለዋለች እና ተኝቼ ቦልስ ተኝቼ ቦልን በቃ ይላታል። አይ ትንሽ ቆይቼ ኮ ልቀሰቅሰህ ነበር ትለዋለች። እሱም አማትች ደውላ ነበር ይላታል። ማናት? እሴቴናት ትለዋለች። አዎ ስለ አንቺ እየነገርኳት ነበር ሲላት፣ ፅናትም ትርበተበታለች። የምረኖ ትለዋለች። ትንሽ ከዛጋት በኋላም አይ የቀለድኩሽ ነው ይላታል። አይ ስለ አባዬ ህመም እየነገርኳት ነበር ይላታል። ጽናትም አሁን አራብህም ትለዋለች። እርቦኛል ግን ካጎርሽ ነው የምበላው ይላታል። ጽናትም አጉርሼ ነው ያልከው የእኛ ቡቡ የእኛ ትንሽዬ ልጅ ትለዋለች። ምሩም ጋደ መብላ ናሆሜ ይመጣል ምን ሆነች ነው ይላታል። አይ ትንሽ ደብሮኝ ነው ትለዋለች። እና ከደበረሽ አደወለኝም ነበር ይላታል ናሆሜ። ካርድ አልነበረኝም ትለዋለች። እንዴ ጠዋት እናቴ ልደውል ብለሽ አይደል ካርድ የሞላሽው? አታውሺ ይላል። ነው ናሁም ለምሩ፣ የከፋሽ ትመስያለሽ በጣም ከፍቶሻል። እንደዚህ ሊከፋሽ አይችልም። የኔና ያንቺን ነገር እኮ ሁለታችንም አምነንበት ነው የገባ ነው ይላታል። የምርጫ ደግሞ ምርጫዬ ነው ወይም ይላታል። ኪራም ሰኑን ይጠራና አንቺና ጽናት ስታወሪ የነበረውን ነበርውን ሰምቻለሁ፣ ንገሪኝ እንዳትደብቂኝ ይላታል ሰኑም የሴቶች ጉዳይ ነው ምንም አላወራንም፣ ትለዋለች። ሰናይትም ጽናት ምንም እንዳትላ ጽናትን ጽናት ለእናንተ ብላ ነው ትለዋለች። ኪራም እየተቆጣ ያፈቅርኳትን ሴት ሳልጠይቅ አንችን መጠየቄ ይላታል። ሳናይትም አጥብቆ ጥያቄ የእናትን የእናቱን ሞት ይረዳል። ትላለች ኪራ ከሄደ በኋላ ሴቶችን ሰብስባም ኪራ በጣም ተጨንቋል፣ በጣም ተናዷል። ስለዚህ እንዴት መመን ነገር አለበት ትላለች። ጽናትም እንዴት ብዬ ነው ምነግረው ትላለች። ወይ ለአባቱ ነገሪያቸው ስትባል አለአባቱ ነገረውና ከዚይን ነገር ስትላት በፍጹም አይሆንም አባቱ እኮ ቃል አስገብቶኛል ትላለች ጽናት። ግን ደግሞ አሁን ላይ ፍቅሬንም መበጥበጥ አልፈልግም ትላለች ሰናይትም ለኪራ እውነቱ መነገር አለበት ትላታለች። እውነቱ መነገር አለበት እያለች እያወራች እያለች ኪራ መጣ። ጽናት የደበቅሽ ነገር አለ ምንድን ነው ሲላት፣ አረ ምንም የለም ትላለች። ለነገሩ ዛሬ አይደለም መደበቅ የጀመርሽው፣ እየተንሾካሾክሽ ማውራት ጀምረሻል። ስልክ ይላታል። ናሆምና ምሮ ላይ የጫችሁ የደበቃችሁ ነገር አለ፣ ነገሩኝ። ኪራ ማለት ለእኔ ምን እንደሆነ ታውቃላችሁ የቅብ ጓደኛዬ ነው የምወደው ጓደኛዬ ነው። ኪራ እንደዚህ ሲሆን ማየት አልፈልግም። እንደዚህ ሲሆንስ ያስደስታችኋል? ይላታል። ምሩ ኤዩሊክ ልንገረክ የኪራ እናት የካንሰር ታማሚ ናት ትለዋለች። ምን ይህንን እኔም አምኖ መቀበል አልችልም፣ ይላል አያቸው አይደል። በሰው ላይ አትፍረዱ፣ ጽናትም ይሁን ሁሉ ተሸክማ ነው ያለችው፣ ትለዋለች። እንግዲህ ናሆሜ፣ ይህም የኪራ እናት የካንሰር ታማሚ መሆኗን አውቋል ማለት ነው። ከዚህ በኋላ እንግዲህ ለኪራ ይነግረው ይሆን ናሆሜ፣ ወይስ ምን ያደርገውን? እንግዲህ ቀጣዩን ይዘንላችሁ ምን ይመጣ ይሆናል። በቀጣይ እስከምንገናኝ ድረስ፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።